ዲያቆን ፈለጋት ናቴዎስ በቀጥታ ለዮኒ ማኛ መልስ ሰጠ። ልደታ ቃል እዛ ቦታ ላይ ተገኝቶ አንዳንድ ነገሮች ሊያደርግ የሞከረው ስለ ትትም ያ ቦታ ተገብቶት አይደለም። እውነት ለመናገር እንደው ከሱን ከፍ ከፍ ላደረገው ፈልግ አይደለም። ባገኙት አጋጣሚ እንዲሁም እንደው ነቆረ ነቆረ ነው ማደረገው። ግን ብፁዕ አቡነ መቃርዮስ እመቤታችን ቤዛዊተ ዓለም ናት በማለት ተናገሩ። ቤዛዊተ ሁሉ ዓለም ናት በሉላችሁ በዛዊተ ኩሉ በሉ በዛዊተ ኩሉ ዓለም ናት እመቤታችን ቅድስት ድንግል ማርያም ለበጋሻው ደሳልኝ የተሰጠው ድንቅ ናት አ ለዛ ነው ቤዛ የሆነው ወልዳ ስለ ሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ሊቀ ሊቃውንት ስማ ኮነ መላክ ዝምታቸውን ሰበሩ። ክርስትናን ውሸት አታድርጉት፣ ውሸት አናድርገው። በእኛ ዘመን ክርስትና በፍጹም ውሸት ሊሆን አይገባው። ክርስትና ትዕግስት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ሰውን እኩል አድርጎ መውደድ ነው። ስለ እመቤታችን ሰባኪው በድንቅ እንዲህ ባለመልኩ ሰበኩ። እመቤታችንን ማየት የማይችል ሰው ይላል ቅዱስ ኤፍሬም፣ አይኑ የታመመ ሰው ነው። ዲያቆን ሄኖክ ኃይሌም መልእክቱን አስተላልፋል። በኩራት ሲባል አስራት ከአስር አንድ ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረሱላችሁም ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። ሁሌ ጊዜ እንደምንለ ኦርቶዶክስ ሃይማኖታችን መደገፋችሁ እንዳይረሳ ይህንንም መረጃ ላይክ እንግዲህ ላይክ አድርጉልኝ። ግድ የላችሁ ከአንድ ሁለት ሺህ በላይ ላይክ አድርጉልኝ። ወደ ጥንክራችን በቀጭታ መራ መስመሀብ መንፈስ ቅዱስ አህዱ አምላክ አሜን የፍጥረታት ሁሉ አባት የሰማና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። ወላዲ ተቃለም አምላክ አግራይ ተማሰአሊ ተምረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን፣ የተወደዳችሁ ቤተሰቦች ዛሬ ዛሬም እንግዲህ አዲስ ርዕሰ ጉዳይ ነው ይዤ የመጣሁት በዚህ ርዕሰ ጉዳይ እንግዲህ ከወንድማችን ፈለገ ማቴዎስ ጋር በተገናኘም የምንመለከታቸው ከብጹዕ አቡነ መቃርዮስ ከብጹዕ አቡነ ገብርኤል ጋር የተገናኙ የምንመለከታቸው መረጃዎች አሉ። ስለዚህ ላይክ እና ሼር በማድረግ ትብብራችሁን በማሳየት አጋራነታችሁን በማሳየት ጀምሩ እያልኩኝ በመጀመሪያ እንድናደምጦ የምወደው ዲያቆን ሄኖክ ኃይሌ ስለ አስራት በኩራት ያስተላለፈውን መልእክት በማድመጥ ይሆናል። ወደ ዲያቆን ሄኖክ ኃይሌ እናምራ። በኩራት ሲባል አስራት ከአስር አንድ ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማህፀን የሚወጣው በግ፣ የእንስሳ የሚሆን የአንተም ልጅ ቢሆን የእኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረግ ከፈለግ እንድታደርገው። ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከአስር አንዱ የኔ ነው ብሏል እግዚአብሔር። የኔ ነው ብሏል ማንኛውም በኦሪቱ ሕግ ከአስራ ሁለቱ ነገድ አስራ አንዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው። እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለእነሱ መሬት አልተሰጣቸው፣ ርስት አልተሰጣቸው ለምንድነው ያልተሰጣቸው? የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም። የአስራት አስራት ያወጣሉ። ሌዋውያን ለእኔ የአስራት አስራት ያወጡልኝ ብሏል ማለት ነው። ገብታችኋል አይደል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱም በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው የአስራት አስራት ያወጣሉ። ሌላው ምእመን ደግሞ አስራት ያወጣል። በአዲስ ኪዳን ይኸው ነው የቀጠለው። ይኸው ነው የቀጠለው። በቤተክርስቲያናችን ከምናገኘው ከገቢያችን ከአስር አንዱ እንድንሰጥ ቤተክርስቲያናችን ታዛለች። እግዚአብሔርን በነገራችን ላይ አትፈታተነው ተብሎ ተጽፏል አይደል? ጌታ አምላክህን ምን አትበለው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። እሱን መፈተን የምንችለው አንድ ነገር ላይ ነው። እሱም በአስራት ነው። ስጡኝና እኔ ባልባርክላችሁ ያላችሁን ነገር ባላበዛላችሁ፣ የሰማዩን መስኮት ባልከፍት፣ የዘራችሁት ባይበቅል አስራት አውጥታችሁ ይህን ባላደርግ፣ እስቲ ፈትኑኝ፣ ስጡኝና ፈትኑኝ ብሎ ተናግሯል። ሰርቃችሁኛል ይላል እግዚአብሔር፣ ይላል እንደውም አስራትን በተመለከተ ብዙ ጊዜኛ ቤተ ክርስቲያን ገንዘቧ እየተበላ ነው ምናምን የሚል ወሬ ስትሰሙ ከእኔ ጋር ናቸው። ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችኋል? አንወሻሽ እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር፣ አንድ ነገር ካልተደረገ። ቁጥር አንድ ዘራፊ ግን ምዕመናን ናቸው። ቁጥር አንድ የቤተክርስቲያን ዘራፊዎች ምዕመናን ናቸው። አስራት ባለማውጣት ማለት ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር። በምን ሰረቅን ትላላችሁ? አስራት በኩራትን ስለማታወጡ ነው ብሎ ተናግሯል። ስለዚህ ካህናት ወይም ቤተ ክህነት የሚሰራ ሰው ምናምን ብቻ አይደለም ቤተክርስቲያንን መዘበረ ወሰደ የሚባለው በእግዚአብሔር ገንዘብ ነው እየተዝናና ያለ አስራት ማውጣት እንዳለብን በቤተ ክርስቲያን በአባቶች በሊቃውንት በመጻሕፍትም ጭምር ተቀምጦልናል። አስራት የሚወጣው ከምናገኘው አስሩን ፐርሰንት ነው ወይም ከአስር አንድ እንደሚባለው ማለት ነው። አምስት መቶ የሚያገኝ ሰው ሀምሳ ብር ይጠበቅበታል። አንድ ሺ የሚያገኝ መቶ ብር ይጠበቅበታል እያለ አስራ አስር ፐርሰንቱ ለእግዚአብሔር ነው የጠየቀው። አስሩን አይደለም ዘጠናውን አይደለም አስሩን ነው። ዘጠናውን ግን ለእኛ እንደሚተው ራሱ ክርስቶስ ነግሮናል። ወደ ቀጣይ እስቲ እናምራም ከሰሞኑ ብዙ መነጋገሪያውን ሮሰ ጉዳሽ ነበሩት። ያው እንደምናስተውለው ከፈለገ አትናቴዎስ ጋር በተገናኘ ከዮኒ ማኛ ጋር ከልደተ ቃል ጋር በተገናኘ ብዙ የሆኑ ውጅንብሮች ሲሰሙ፣ ጩኸቶች ሲሰሙ ነበረ። በተለይ የዮኒ ማኛ በቀጣይ ቪዲዮ ምሰራላቸው አንድ መረጃ አለ። የዮኒ ማኛ እንግዲህ መሀል ቤት ያለ ሰፋሪ ነው። እዛም እዚህም የሚዋልል ሰው ነው። በስተ መጨረሻ እንግዲህ ውይይት ጥሪ አቅርቦ ውይይቶችን እንደሚያዘጋጅ በሱ ቤት እንደሚሆን ምናምን አድርጎ ውይይቶች ከቀረቡ በኋላ የአጓጉል ንግግሮች ያልተገቡ ስም እየሰየመ እስከ መሳደብ ደረጃ ሲደርስ እነ ልደተ ቃል እነ ዲያቆን መዝሙር ሪያሬድን ጨምሮ በርካቶች ዝምታቸውን ሰበሩ። ወንድማችን ፈለገ ትናቴዎስም በቀጭታ ለዮኒ ማኛ የሚመለከተውን መልስ ሰጠ። ነገር ግን የዮኒ ማኛ መልሱን ተቀብሎ ስድብ ነው የጀመረው፣ ያው እንደምናውቀው ማለት ነው። ለዛ መልስ በሚመስል ሁኔታ ከጋዜጠኛ ራእያ መካሻ ጋር ወንድማችን ዲያቆን ፈለገ አትናቴዎስ ያደረጉት ኢንተርቪው ነበረ። እሱ ብቻ ሳይሆን በተለይ የደቦ ፍርድ ፈርዳለን እንፈርዳለን ያለበትንም ንግግር በማንሳት በርካቶች የሆኑ ያል ቅራኔዎችን ሲፈጥሩበት ነበረ። ይህን ያለበትንም አመክንዮ ራሱ ወንድማችን ፈለገ አትናቴዎስ ተናግሯል። ሁለቱንም አንድ ላይ አከታትዬ ላስደምጣችሁና የምመለስ ይሆናል። በቅድሚያ ለዮኒ ማኛ የተሰጠው መልስ መልካም ያው ልደተቃል እዛ ቦታ ላይ ተገኝቶ አንዳንድ ነገሮች ሊያደርግ የሞከረው ስለ ትትና ያ ቦታ ተገብቶት አይደለም። እውነት ለመናገር እንደው ከእሱን ከፍ ከፍ ሊያደረገው ፈልጌ አይደለም ባገኘሁት አጋጣሚ እንደውም እንደው ነቆረ ነቆረ ነው ማደረገው፣ ግን ያ ቦታ የሚመጠነው ቦታ ሆኖ አይደለም። ስለ ቤተ ክርስቲያን ብሎ ግን በተለይ ደግሞ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም ንጽህና፣ ቅድስና ክብሯን ለመመስከር በቻለው አቅም ቤተ ክርስቲያን እየተናገረችላት ልክ እዛ ቦታ ላይ ተገኝቶ ለመመስከር ነበር የተገኘውና ትንሽ ቅድም እንዳልከው የዮኒ ማኛ የሚባለው ወንድማችን አይደኑ ምን አይነት ኢንቴንሽን ላይ እንደነበረ ምን አይነት ፍላጎት እንዳለው እኛናቅም ግን ብዙ ነገሮችን ትንሽ የማይሁን የማይነሱ ነገሮችን ለማድረግ ሲሞክር ነበረ። ለምሳሌ ቤተክርስቲያን የማታሰበውን ነገር እንደምታሰምር አድርጎ ለማቅረብ ቤተክርስቲያን የማታምናቸውን ነገሮች እንደምታምን አድርጎ ለማቅረብ ብዙ ጥረት ሲደረግ ነበረ። ከዛ አንጻር ደግሞ ልደት እንደ አንድ የቤተ ክርስቲያን ልጅ በነገራችን የመጽሐፍ ቅዱስም ተቆጡ ይላል ቦታ አለው ብንቆጣበት እና አንድ የቤተ ክርስቲያን ልጅ ጉዳዩ ስህተት እንደሆነ ነግሮት ተቆጥቶ በተነሱት ሀሳቦች ላይ የራሱን ላይፍ ስትሪም ከፍቶ በደንብ አድርጎ ሰዎችን ሲያስተማር ነበረ እና ከዛ በኋላ ከተለቀቁ ቪዲዮም ጋር ተያይዞ እኔም ላይ ደግሞ ልክ እንደዚህ የተለያዩ ሀሳቦችን ሲያነሳ ነበረ። ለወንድማችን ዮኒ ማኛ እኛ በፍቅር ኦርቶዶክስ የወንድማችን ስለሆነ እኛን አይቶ ሊሰት አንፈልግም። ቅዱስ ጳውሎስ ለሰው መጥፊያ ከምትሆን በአንገተ ላይ የወፍጮ ድንጋይ ታስሮ ሰው ወደ ጥልቁ ብትጣል ይሻላል ይላል እና ከንግግራችን ብቻ አይደለም። በነገራችን ላይ ለምሳሌ እኔና ልደት ስንገናኝ ከምንገናኝባቸው ቦታዎች ራሱ መምረጥ አለብን ማለት ነው ሰው እኛን ያልሆነ ቦታ አይቶ እንዲጠፋ ስለማንፈልግ ይሄ ደግሞ ክርስቲያን የግዴታችን ነው። እና ምናልባት ወንድማችን ዮኒ ማኛ በዚህ የተነሳ ከሆነ ወደዚ አይነት ኃይለ ቃል ውስጥ እየገባ ያለው በቻልነው አቅም አሁንም በፍቅር ጠርተነዋል። የቤተ ክርስቲያን ልጅ ስለሆነ መጥቶ መጠየቅ መጥቶ መረዳት ይችላል። ቅሬቶችን ካሉት መጥቶ እኛ ጋር ማቅረብ ይችላል ብለን በተደጋጋሚ አቅርበናል። ያው እስካሁን ምን ደረጃ ላይ እንዳለን ያላወኩኝም የዛን ሰዓት ግን የተፈጠሩት ጉዳዮች በዚህ የተነሳ ነው። በጣም ጥሩ አሁን እንድ አሁን ላይ ፍኖተ ጽድቅ ኦርቶዶክሳዊ ስርዓትን የተላበሰ ኦርቶዶክሳዊ ቀለም ያለው ማህበር ነው ወይ የሚባል ሀሳብ ቢነሳ ግን እንደ አንድ ኦርቶዶክስ አማኝ ሁላችንም በአንድነት መነስማንበበት ጉዳይ ምንድን ነው፣ ምንም አይነት ኦርቶዶክሳዊ ቀለም የላቸው ነው ባጭ ኦርቶዶክሳዊ የሆኑ መሰረታዊ የሆኑ የቤተክርስቲያን ትምህርቶችን ስርዓት ባለው መልኩ አይተላለፍባቸውም። በጣም ከቤተክርስቲያን ያፈነገጡ ትንሽ ወደ ፕሮቴስታንቲዝሙ የሚያደሉ ትምህርቶች በተለያዩ ቪዲዮቻቸው ላይ ቀስ አድርገው ለማስገባት ይሞክራሉ። በተጨማሪ ደግሞ ፍጹም ለጭፈራ ቅድም እንዳልኩት ለጭፈራ እኛ የምንጨፍርለት ኢየሱስ የለንም። ኦርቶዶክሲያን ነን እኛ እና በቤተክርስቲያናችን ስርዓት እኛ የምንጨፍርለት አስረሽ ምቹ የምንልለት ጌታ የለንም። ስርዓት አለን። በነገራችን ላይ ያው ሁሉም እንደሚያውቀው ስንዘመር እናሸበሸባለን። ከግራ ወደ ቀኝ የምናሸበሸቡው ልክ እንደ ሌሎች ሀገር ሚሊተሪዎች፣ ወታደሮች የሆነ አክሽናችን እንዲያምር ሳይሆን ከሕማሙ ጋር እየተባበርን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ስራ አደባባይ እስከ ቀራኔው ድረስ ጸሐፍት ፈሪሳውያን ወዲያ ወዲህ እያረጉ እያሰቃዩ እንደወሰዱት እያሰበን እጆቻችን እናሽበሽባለን ስንዘም፣ ከዛ ደሞ እናጨበጭባለን። እንደው ሹዋ ሹዋ ሹዋ ሚልም ስንዶታን ፈልገን ሳይሆን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ያለው ጌታ በሰው እጅ በጥፊ ይመስፋቱን እያሰብን ማለት ነው። ስለዚህ በእኛ ቤተክርስቲያን ውስጥ እያንዳንዱ እያንዳንዱ አክሽሞች በአጠቃላይ ትርጉም ያላቸው ንዋያቶቻችን ትርጉም ያላቸው ያለ ትርጉም የተቀመጡ ነገሮች የሉም እና ትንሽ አንዳንድ ጊዜ ማህበሩ እንደ ማህበር ተመልከተኸው እንደው የዚህች ቤተክርስቲያን ልጅ ነው ወይ ብለህ ስትመለከት በፍጹም አንድ ልጅ ሲወለድ ወይ እናቱም ያባቱም ይመስል፣ ለኛ ለኦርቶዶክሳውያን ደግሞ እናታችን ቤተክርስቲያን ነች። ካብራ ከመንፈስ ቅዱስ ባርባን ነበር ዘመናዊ ከነሳነሳ አመጣ የወለደች አባታችን ደግሞ ክርስቶስ ነው እና ምኑም ነው ይሄ ማህበር ቤተክርስቲያንንም አይመስልባቸው ምንም ክርስቶስንም ቤተክርስቲያንንም አይመስል። እኔ እንደው በዚሁ ካይነት ሳሃይ ጋር ምናልባት ከቤተክርስቲያን ጋር ቅርበትም ከክህነትም ጋር ቅርበትም ስላለ አንደኛው መነጋገር ካለብን ነገር ቤተክርስቲያን ብዙ የሚታገሉ አሰቦች አሉ፣ የውጭውም የውስጡም ማለት ነው። ከውጭው ይልጥ የውስጡ ታጋይ ያስፈራ ነው ያሉ አቡነ አብርሃም ሲናገሩ ነው። አቡነ አብርሃም አባታች የውስጡ አስፈሪ ነው። ስለዚህ የውስጡ አስፈሪ ከሆነ ምን ፈራው? የውስጡ ነው መጀመሪያ፣ የውጭው ነው አይደል? ስለዚህ ብዙ ጊዜ ፕሮቴስታንቶቹ ፈርተናናል የምንፈራው ውስጥ ያለውን። ምክንያቱም አባቶችን ያስትብናል፣ ካህናቶችን ይገድል ይወስድብናል፣ ነፍሳትን ይሰርቅብናል ብለን ስለምንፈራ ከውስጥ ሆኖ ወደ ውጭ ማውጣት በጣም የሰላ ስልት ስለ ከዚህ አንጻር ባለሀብቶች ብዙ አሉ። ኢትዮጵያ ውስጥ ብዙ ኦርቶዶክሳውያን ባለሀብቶች አሉ። እንደ ጸጋዬ ማህበር መስረታው ግን የሚመጡ የሉ እስካሁን የመጡ የሉ። ቤተክርስቲያን ያግዛሉ፣ ቤተክርስቲያን ያነጻሉ፣ ለቤተክርስቲያን የሚፈለገውን አስራት በኩራት ያስገባሉ፣ ይረዳሉ፣ የሚደግፈዋል ቤተ ክርስቲያን ከእንደዚህ አይነት አሳሾች እንዴት ነው ራሱን መለየት ያለባት? አንተ እንግዲህ በነገራችን እንዲህ አይነቱን የፈኖ ተሰርቀና ኪር ላይ ነው የምንመለከተው። ተሐድሶ መንፈቅና እንደሚታወቀው በየጊዜው የተለያየነት አቅጣጫን ይዞ ነው የሚመጣው በቤተ ክርስቲያናችን። መሬት ላይ ያለውን እሾህ አይቶት ይጠነቀቃል። የጭቃው ውስጥ እሾህ ግን አመነ በረገጥከው ጊዜ ነው የሚወጋህና፣ የታደሰው ጉዳዩ እንዴት ወደ ፕሮቴስታንት ወንድሞቶቻችን ዘንድ እንደሄደ እኔም እውነት ለመናገር ሙሉ እውቀቱ የለኝም። ግን ምንድን ነው አንድ መረሳት የለበት ነገር ፍኖተ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። እንግዲህ እስከ አሁን እስከምናውቀው ድረስ ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። ማህበሩ በራሱ አንደበት ተነስቶ ያኔ ፕሮቴስታንት ነኝ እኔ የእንትን ቸርች አማኝ ነኝ የእንትን ቸርች ማህበር ነኝ አላለም። እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበር ነኝ እና እንደ ቤተክርስቲያን ደግሞ ልጅነታችን በቤተክርስቲያናችን የሚፈጸሙ የስርዓት ተሰቶችን የማረም ማስተካከል፣ ኦርቶዶክስ የሆነ መብት አለን እና ይሄ ማህበር በቤተክርስቲያናችን ውስጥ ሆኖ ዛሬ መጀመሪያ አይደለም። እንደምታውቀው ለሁሉም ሰው እንግዲህ የሆነ ሀሳብ አይደለም ይሄ ፈኖተ ጽድቅ በጣም በተለያዩ ጊዜያት በተደጋጋሚ ስዎት የሆኑ ትምህርቶች የሚያቀርብ ሚዲያ ነው። በመቀጠል ደግሞ የቤተ ክርስቲያን ቀለም የሌሉ ዝማሬዎች የሚቀርቡበት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰው እንዲህ አይነት ነገርን ውስጡ ከተለማመደ በተለያዩ የቤተ ክርስቲያን ትምህርቶች ከውስጡ ማውጣት በጣም ይከብዳል፣ ምንፍቅና ውስጥ ከገባ ማለት ነው። እና እንዲህ አይነት ነገሮች ሳይከሰቱ ሁሉም የቤተ ክርስቲያን አገልግሎች በአጠቃላይ ጮሆውበታል። ለምሳሌ በዝማሬ አገልግሎት ላይ ከቤተ ክርስቲያን ንዋያት ውጭ ለዝማሬ ከሚገለገሉባቸው ንዋያት ውጪ። ይሄ የቤዝ ጊታር እንደ ሃርመኒ ምናምን የሚባሉ መሳሪያዎችን ጭምር እየተጠቀሙ ትንሽ ጭፈራ የሚመስሉ ዝማሬዎችን እያቀረቡ ይገኛሉ እና ከዚ አንፃር እኛ ኦርቶዶክሳውያን የደቡብ ፍርድን እንፈርዳለን ዊች ሚንስ የደቡብ ውሳኔ እንወስናለን ብለን ተነሰናል። ኦርቶዶክስ የወጣቶች በአጠቃላይ በሁሉም አለም ላይ ያሉት ያ ማለትን ማለት ነው። ማህበሩ እውቅና ተሰጥቶት ፈቃድ ተሰጥቶት። ከተቀላይ ቤተ ክህነት ተፈቅዶለት ነው እያገለገለ ያለው። ስለዚህ በአንድነት ተሰባስበን ፊርሞችን አሰባስበን ማህበሩ እንዲታገድ ከአገልግሎት እንዲርቅ የተቻለንን ነው እያደረገን ያለ ነው እና ከዚህ ጋር ተያይዞ ፕሮቴስታንት ቶች ወንድሞች ከምን አንጻር ይሄ ማህበር እንዳይነካ በዚህ ወጥቶ በዚህ ገብቶ እንዳሉ ግልጽ አይደለም። እውነት ለመናገር ነገሩ እንግዲህ ቀስ እያለ ከጊዜ በኋላ ይወጣ ይሆናል። ልክ ፕሮቴስታንት ወንድሞች ግን ያላቸው አይነት መብት እኛም አለ በጣም የሚገርመው ከበ ጊዜ ብዙዎቻችሁ እንደው ትዩታ ትዩት እርግጠኛ አይደለሁም እዩ ጩፋ የሚባልን ግለሰብ ራሱ ነቢ ብሎ የሚጠራን ሰው ቁጥራቸው ቀለን የማይባሉ ፕሮቴስታንቶች ተቃውሞት ነበር። ብዙ ፕሮቴስታንቶች ብቻ ሳይሆኑ ካውንስልም ጭምር ተቃውሞት ነበር እና ይህንን ሰው ሲቃወሙ የትኛው ኦርቶዶክስ እዩ ጩፋ የሚባል ሰው እንደው አንድ ትናገሩትና እሱና ልጆቹ የሆነ ነገር ይረስ ነው ያለ ሰው የለም። ለምንድን ይሄ ጉዳይ ፕሮቴስታንቶች ጉዳይ ነው? ቤታቸውን እንደፈለጉ አረንጅ ማድረግ ቤታቸውን እንደፈለጉ ማስተካከል ይችላል፣ ስርዓታችን ተጥሷል እስካሉ ድረስ። በተመሳሳይ ደግሞ እኛም ኦርቶዶክስ ያለን እና በቤታችን ያለውን ነገር በመንፈሴ ቅናት እናረማለን። ክርስቶስ በቤቱ ሲሸጡና ሲለውጡ የነበሩትን ሰዎች በአጠቃላይ ጅራፍ ገምሩ እንዳስወጣ ሁሉ፣ ከቤቱ ቅናት የተነሳ ማለት ነው። እኛም ደግሞ በቤታችን ውስጥ ምንፍቅና ነው የሚመስሉ ነገሮችን ባጠቃላይ በመንፈሴ ቅናት እናወጣለን፣ እናርቃለን። አልፎም ደግሞ ነው ግዛንዳ ይሄ ኦርቶዶክሳዊ መፍታች እና ፕሮቴስታንት የሆኑቶች ወንድሞች አብዛኞቹ ጩኸትን የጩሁት ፍኖተ ጽርቅ ለሚባለው ማህበር አስበው ተቆርቆረው ሳይሆን በምንም ነገር ተገናኝቶ ሳይሆን ለቤተክርስቲያን ጥላቻ ስላላቸው የደቦ ፍርድን ፈርዳለን። ከዮኒ ማኛ ጋር እና ከፍኖተ ጽርቅ ጋር በተገናኘ ያሉትን ሀሳቦች ነው ጠቅለል አድርጌ ያስደመጥኳቸው። የተወዳቸው የሰዎች እንግዲህ ወንድማችን ፈለጋትናቴዎስ በዚህ በማህበራዊ ሚዲያ ላይ ጥሩ ስራዎችን እየሰራ የሚገኝ ወንድማችን ነው። ብፁዕ አባታችን ብፁዕ አቡነ መቃርዮስ ስለ ብፁዕ አቡነ ገብርኤል መልስ የሰጡበትን ቪዲዮ እንካተል። በዛዊተ ተኩሉ ዓለም ናት በሉላችሁ። በዛዊተ ተኩሉ ዓለም ናት እመቤታችን ቅድስት ድንግል ማርያም የሁላችን እናት ናት። እናት ናት። እሷ ይዘን ነው መከታችን። ቅዱስ ኤፍሬም እኮ ነው ገብታችኋል። አባ ጊዮርጊስ ዘጋሥጫ እኮ ነው ሲያመሰግናት ነበረ። አይደጉድጎ እኮ ነው የሚያመሰግናት። ልጇ ኢየሱስ ክርስቶስ እኮ ተንበርኮ እኮ ነው የሚ እንጨት እየተሸከመ ውሃ እየቀዳ ይታዘዝላት ነበር። አልነበረም? ስለዚህ በዛውንት የተለየ ስሟ ነው ክብሯ ነው። ከፍ እናደርጋታለን። እኔ ዝቅል አደርጋት አልችልም። ስለዚህ ሁላችሁ ስለም ሀገራቸው ሀገራችሁ ጸልዩ። በሃይማኖት ገብተን መጨቃጨቅ፣ መነታረግ የቤት ስራ እየሰጠን ቤተክርስቲያኗ ማስጨነቅ ማስዋ እንድትዋረድ ለማ አትዋረድም። እናሸንፋችኋለን። አትዋረድም። የኢትዮጵያ ቤተክርስቲያን መቀለጃ አይደለችም? አባቶቻችን እንዴት አድርጎ ነው ያከበረዋት ሊቃውንቱ እንድታውቋታላችሁ። እንዴት አድርጋችሁ ነው የምታመሰግነዋል በማህሌቱ እንዴት ነው የምታመሰግነዋል እዘታቅፍዩ ለህፃን ክስቱ ስታመሰግነዋል ስንት ብዬ እመቤታችን አፋችን አውጥተን የምንሳደብበት አንደበት የለንም። የዓለም እመቤት ናት። ለኢትዮጵያ መየት ልጆች እናት ናት። የአስራት ልጆችን እነሷ እንመካለን። በእመቤታችን እስቲ እመቤታችን የምትወዱ እጃችን ከፋ አድርጉ። እጃችን የምትወዱ በዛዊተ ሁሉ ዓለም ትባላለች፣ ወሉ ትባላለች። እንግዲህ እፈር ወሉ ሌሎች ስታሽቃብጡ የነበራችሁ ሁሉ እንዳይመስላችሁ። ጎበዞች ልቃውንት አሏት፣ ጎበዞች መምህራን አሏት። የደናቁርት ስብስብ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህ ሁሉ የምታዩት ልቃውንት ነው መመለስ የሚችል ነው መናገር የሚችል ነው መጻፍ የሚችል ነው ማድረግ የሚችል ነው። ስለዚህ ወላዲተ አምላክ ድንግል ማርያም ከፍ ከፍ ከፍ ከፍ እናድርጋታለን። ብፁዕ አቡነ መቃሪዎስ ናቸው። እንግዲህ በካናዳ አገረ ስብከታቸው እንግዲህ ወደዛ እንደተሸጋገረ እናውቃለን። ብፁዕነታቸው በረከታቸው በሁላችን ላይ ይደር ያስተማሩትን ቤዛዊት ዓለም ናት በሚል በገሀድ ገልጠው ነግረውናል። ወደ ቀጣይ መረጃችን እናመራለን። በጋሻው ደሳለኝ የማምላክ ጠላት ሆኗል። እንግዲህ የመንፍቅናቸው ጥግ መገለጫቸውም ሳይሆን አይቀርም። እንካተለው ለዛ ነው ቤዛ የሆነው ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት የመጨረሻ ድብን ያልክ መናፍቅና ና ከአዲስ ኢኮን የሚሰበከውን ስብከት ነው እንግዲህ በጋሻው ሊሰብክ የፈለገው። ስለዚህ ሁላችሁም ኮመንት ላይ እየገባችሁ ቤዛዊት ዓለም እማምላክ እያላችሁ እየጻፋችሁ፣ ወይንም ቪዲዮ ሀምሳ ሀምሳ ጊዜ ኮፒ ሊንክ አድርጉ። እንግዲህ በጋሻው ሊያስረዳ የፈለገው ምሳሌ፣ ቀሽም የሆነ ምሳሌ ይሰጥ። ምን አለ ክርስቶስን ስለወለደች ቤዛዊተ ዓለም ካልናት ግንበኛን የወለደች እናት ግንበኝት ልንላት ነው ወይ አለ። የግንበኛ እናት ነች። ለዛ ነው እመቤታችን ቅድስት ድንግል ማርያም እማ አምላክ ወላዲት አምላክ የምንላት ማለት ነው። ስብከት ከጠፋባቸው ሰዎች መካከል የመጀመሪያው አንተነህ እዛ እውነት ደግሞ የምሰብከው ነገሩ ሁሉ ስለ ኦርቶዶክስ ነው። ለምን ከእውነተኛው መንገድ ስለወጣ ስለቆጨ ስላንገበገበክ ነው። እውነቱን ስትናገር የግንበኛ እናት ግንበኝት ያልከው ያው አማርኛው ለአንተ ግራ ስለገባክ ነው እንጂ ግንበኛን የወለደች እናት የግንበኛ እናት እንደምትባል ሁሉ አምላክን የወለደች እናት ወላዲት አምላክ እማ አምላክ ትባላለች። ይህ የመጨረሻ ጥላቻ ሲኖርብህ ምን ታደርጋለህ? ፍጡርን የወለደች እናትና ፈጣሪን የወለደችን እናት ታወዳድራለህ ማለት ነው። ይህ ምንን ያሳያል? በራእይ መጽሐፍ ላይ የተገለጸውን ተሳዳቢውን፣ አውሬውን መናፍቅ መሆንን ቀጥታ ያሳያል። እንግዲህ በእነሱ ቤት ጮቤ ያስረገጠበት ድንግል ማርያምን የተናገረበት የምንፍቅና ሀሳቡን ያራመደበት ነው። በጋሻው ምንም አዲስ ነገር በእርግጥ አንጠብቅም ከነሱ ተመሳሳይ የሆነ እሳቢዎች ተመሳሳይ የሆኑ ድርጊቶችን የሚያከናውኑ ስለሆኑ ማለት ነው። እና በጋሻው እመቤታችንን ለማጣጣል የተጠቀመበት አገላለጽ የወረደ ነው። ነገ ከነገዳ ምናልባት ሊጸጸትበት ይችላል። ባይጸጸትበትም ከልቡ አይደለም፣ በምናልባት መንፈሱ ነው የሚያወራው። ስለዚህ በሱ ብዙ አናዝንም፣ ግን ልብ ይስጠው ለማለት እንወዳለን። እመቤታችንን የሚጠራ አካላት ተበራክቷል። ግን ስለ እመቤታችን መምህራን ሰባኪያን እንዲህ ይላሉ ነው እመቤታችንን ማየት የማይችል ሰው ይላል ቅዱስ አፍሬም፣ አይኑ የታመመ ሰው ነው። ክብሯን ቅድስናዋን፣ ንጽህናዋን ማየት ካልቻለ ኦርቶዶክሳዊ አይነ ልቡናው ታሟል ይላል ቅዱስ አፍሬም። ለምን ክብርት የሆነች የምታንጸባርቅ አይን ናት። ከሩቅ ሆና ዓለም ሁሉ በአንድ ድምጽ ሰው የሆነ ሁሉ ጽዮን አንባ መጠጊያ ብሎ የምጠራት ድንግል ማርያምን ብቻ ነው። ለዚህ ነው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላታል። የድንግል ማርያም ክብር ከቅዱሳን ክብር ይበልጣል ሲባል ከዚህ በላይ ነው። እነዚህ ሁሉ በረድኤት ነው እግዚአብሔር ያደረባቸው። እርሷ ግን እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቷል። ክብር ምስጋና ይግባት። ከሥጋዋ ሥጋ ተመልከቱ፣ ከነፍሷ ነፍስ ነስቷል። ድንግል ማርያምን ከፍ የምናደርገው በእኛ መዳን ውስጥ ቦታ ስላላት ነው። እኛ እመቤታችንን ደጋግመን የምንጠራው ቤዛዊት ዓለምን ብለን የምንጠራው በእኛ መዳን ውስጥ ስፍራ ስላላት ነው። ድንግል ማርያም እንግዲህ የእመቤታችንን ነገር ነው በስፋት አውስቶ የተናገሩት። ሊቀ ሊቃውንት ስምዐ ኮነ መላክ እንዲህ ይላሉ። ስድቡን ካልታገስን፣ እውነት ለመናገር የሚሰድቡን ሰዎች ካልታገስን፣ የሚያሙንን የሚነቅፉን ሰዎች ካልታገስን፣ እንደ ወዳጅ ካልቆጠር፣ የክርስቶስን መከራ እንዴት ነው ልንቀምሰው የምንችለው? አሁን እኛ በእውነት ስድብ እንኳ መታገስ ያልቻልን፣ አሁን እኛ በእውነት ክርስትናችን የሚያመጣብንን ፈተና ተቋቁመን ሰይፍና ስለት ልንችል እንችላለን? አሁን እኛ በሆነ ከወዳጆቻችን የሚሰነዘርብን ትችት እንኳን ተቋቁመን እማንችል ጸጉራችን የሚቆምብን ሰዎች፣ ከጠላቶቻችን ያ ማለት በሃይማኖት ወገናችን ካልሆኑ ወገኖቻችን ካልሆኑ ሰዎች የሚመጣብንን መከራ ለመቋቋም አቅሙ ይኖረናል? ይሄ በጣም ፈታኝ ነገር ነው ወገኖች፣ ፈታኝ ነገር ነው። ምራቅ ሲተፉበት የማይችል ሰው እንዴት ነው ሰይፍ ሲያሳርፉበት ሊታገስ የሚችለው ወገኖች? ይሄ እኮ ሊሆን አይችልም። ውሸት ነው። ክርስትናን ውሸት አታድርጉት፣ ውሸት አናድርገው። በእኛ ዘመን ክርስትና በፍጹም ውሸት ሊሆን አይገባውም። ክርስትና ትዕግስት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ሰውን እኩል አድርጎ መውደድ ነው። ክርስትና ነገሮችን ሁሉ በየዋህነት ማለፍ ነው። ክርስትና ክርክር አይደለም። ክርስትና ጥቅስ ማብዛት ነው። ክርስትና በነገር መራቀቅም አይደለም። ክርስትና ማርያም ቤዛዊት ናት አይደለችም እያሉ ዝም ብሎ በየመድረኩ በየአደባባዩ መጎናጨፉም አይደለም። በእውነት ክርስቲያኖች ልናውቀው ይገባናል። እንደው በእውነት ትክክለኛውን ክርስትና የአባቶቻችን አባቶቻችን ምን ተጎዱ፣ በሆነው ተጠቀሙበት። አባቶቻችን ያስተማሩትን ዝም ብንሄድ፣ አባቶቻችን በዘመሩት ዝማሬ ብንዘመር አይሻልም? በእውነት ክርስቲያኖች፣ እኛ ምን ልናመጣ እንችላለን? አዲስ ምን ፈጥረው አዲስ ምን መሰረተው? እኮ መሰረት የለንም። በተመሰረተው ሙፀጠን መለኖረ አዲስ ክርስቶስ የለማ አዲስ ማርያም ም የለችም። አሁን የቆየ እኮ ነው ይሄ የእመቤታችን፣ እኮ አዲስ ድርሰት እኮ እኛ አንደርስ። በዚህ ዘመን ኮ ምንደርሰው አዲስ ድርሰት የለም። ይሄ የነበረውን ነው የምንዘምረው ያንኑ ነው የምናብራረው። የተጻፈውን ነው በወንጌሉ ያለውን ነው የምናብራረው። ከዚህ የተለየ ነገር የለም። መላእክት ያመሰግኗት እኮ ነው የምናመሰግናት። ዛሬ ሊቃውንት የደረሱላትን እኮ ነው ዛሬ ግልጥ አድርገን የምንዘምርላት ማለት ነው። ሰማይና ምድር ብራና ቢሆን እንኳን የማይቻለው ሊሸከመው የማይችለው ሊቀበለው የማይችለው የውዳሴ ባህር ያላትነት መቤታችን ቅድስት ድንግል ማረ ይህንን እንዳለ የአባቶቻችን ይዞ መሄድ ነው የሚሻለው። ከትንሳኤ በኋላም እንዲሁ ነው መቀጠል ያለብን። ውድ እግዚአብሔር ቤተሰቦች፣ እግዚአብሔር በፈቀደ እንግዲህ ከትንሳኤም በኋላ ልክ ከዛ በፊት የነበረው አገልግሎታችን ይቀጥላል ብለን ተስፋ እናደርጋለን እናምናለን። ነገር ግን ወገኖቼ፣ መብል መጠጥ ያሳስታል። መብል መጠጥ ወደ ስጋ እንድናደላ ያደርጋል። መብል መጠጥ ቃለ እግዚአብሔር ያስረሳልና። ከትንሣኤው በኋላ ቃለ እግዚአብሔር ረስተን ከትንሣኤው በኋላ አገልግሎታችንን ትተን ከትንሣኤው በኋላ ተኝተን ለሰይጣን እድል እንዳንሰጠው በጣም መጠንቀቅ ይኖርበል። ለሰይጣን በር መግቢያ የሚያገኘው አሁን ነው በዚህ ሰዓት ለመብል ለመጠጥ ስንጎመጅ ወደ መብል ወደ መጠጥ ስንሰማራ አገልግሎቱ ምኑም ይቀር የለ ይጎድል የለ። ከጸሎቱም እንቀንሳለን፣ ከጾሙ እንቀንሳለን፣ ከሌላውም ነገር እንቀንሳለን። እንዲህ ሲሆን ሰይጣን እድል ያገኛል ማለት ነው። ይገባል። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት፣ ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጣም ብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት፣ ሰይጣን መግቢያ ያገኘ ማለት ነው። ሊቀሊቃውንት ስማ ከሆነ መላክ ናቸው ይህን መልክት ያስተላለፉት የተወዳቸው ቤተሰቦቻችን እንግዲህ መቤታችንን ጉዳይ በስፋት ለእናንተ ማስደመጣችን ይታወሳል። የዛሬ መረጃችን ይህን ይመስላል። ለመላው ዓለም እንዲዳረስ ታዲያ ሁልጊዜ እንደምንለው ላይክ በማድረግ ሼር በማድረግ ትብብር አጋኖታችን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። ያሮስን ምርጫችሁ አድርጎ በተለይ በስደቱ ዓለም ያላችሁ ተች ወንድሞቼ፣ እናቶቼና አባቶቼ ስለምትደግፉኝ፣ ሀሳብ አሴቶቻችሁን ስለምትሰጡኝ በነጻነትም በኮመንት ስለምታደርጉልኝ እጅግ ደስ ያሰኘኛል። ዩቲዩብ፣ ቴሌግራም፣ ኢንስታግራም የተለያዩ አማራጮችን ብትጠቀሙ ቲክቶክንም ጨምሮ በቀጥታ እኛን የምታገኙ ይሆናል። ያሮስ የእናንተም የኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።